አራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል? ሊያውም በቅናሽ። በ900 ሺህ ብር ቅድመ ክፍያና በ39 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ መቶ ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሠራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ። በዓለም ከተማዋ ዱባይ በጾምና በፍስክ ምግቦቹ የሚታወቀው ኩቺና መሶብ ኢትዮጵያ ሬስቶራንት ጣዕምና ዝናውን ይዞ እንሆ አዲስ አበባ መጣ። ኩችና መሶብ ሬስቶራንትና ኬተሪንግ ተመረቀ። ኩችና መሶብ ሬስቶራንትና ኬተሪንግ በቤቱ የሚስተናገዱበትን የጾምና የፍስክ ማለፊያ ምግቦችን ለሰርግ፣ ለእዝም ቤቶች ለመሳሰሉ በርካታ እንግዶች ለሚያስተናግዱ ዝግጅቶች በትዕዛዝ አጣፍጦ ያዘጋጃል ያቀርባልም። እነሆ የአብይ ጾምን ምክንያት በማድረግ ያቀረብነውን ልዩ ጣዕም የጾም ቡፌ በደስታ ይታደሙ። የጣዕሙና የመስተንግዶ እርካታው ቤተኛ ደንበኛችን ያደርጎታል። ዱባያውያን ያጨበጨቡለትና አገልግሎታችንን አሁን ኢትዮጵያውያን እንዲመሰክሩለት ተጋብዘዋል። አድራሻችን በቦሌ ትምህርት ቤትና አደይ አበባ ስታዲየም መካከል ከሚገኘው የመጀመሪያው ትራፊክ መብራት ወደ ግራ በሚወስደው አዲሱ መንገድ ገባ ብሎ ከኦሮሚያ ባንክ ቀጥሎ ይገኛል። ኩቺና መሶብ ሬስቶራንትና ኬተሪንግ ይምጡ። ይህ አዋዜ ነው። ቅዳሜ መጋቢት ስድስት 2017 የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በአሜሪካም የደቡብ አፍሪካ አምባሳደር ከሀገር መባረራቸው ተሰማም። አምባሳደር ኢብራሂም ራሱል አሜሪካና ፕሬዚዳንት ትራምፕን ይጠላሉ በሚል ውጭ ጉዳይ ሚኒስትር ማርኮ ሩቢዮ መውቀሳቸውን ተከትሎ ነው መባረራቸው ይፋ የሆነው። አምባሳደር ራሱል በታላቋ አሜሪካም ተቀባይነት የላቸውም ብለዋል ሩቢዮ በኤክስ ገጻቸው። ለምን ቢሉ የዘር ፖለቲካም አራማጅ በመሆናቸው ውጭ ጉዳይ ሚኒስትሩ እንዳሉት። በአሜሪካና በደቡብ አፍሪካ መካከል ትራምፕ ስልጣን መያዛቸውን ተከትሎ ውጥረት መነሳቱ ይታወቃል። በተለይ የደቡብ አፍሪካ መንግስት መሬት ከነጮች ነጥቆ ለጥቁሮች ለማከፋፈል የሚያስችል ህግ አጽድቋል መባሉ ትልቅ ተቃውሞ አስከትሎበት ቆይቷል። የነጮችን መሬት ከህግ ውጭ በመውረስ የዘር አድሎ ወይም ደግሞ የዘር መድሎ ፈጽመዋል በማለት ትራምፕና የደቡብ አፍሪካው ተወላጅ ቢሊዮነሩ ኢላን መስክ ማውገዛቸው ይታወሳል። ከማውገዝ ባለፈም ለደቡብ አፍሪካ የሚደረግ የገንዘብ ድጋፍ እንዲቋረጥ አድርገዋል። ከ2010 እስከ 2015 እንደ አውሮፓውያኖቹ አቆጣጠር የአሜሪካም አምባሳደር የነበሩት ራሱል ራሳቸው በአፓርታይድ ዘመን በልጅነታቸው የነጮች መሬት ነው በሚል ከኬፕ ታውን መኖሪያ ቤታቸው እንዲፈናቀሉ መደረጋቸው ይነገራል። አሜሪካም በ41 ሀገራት ዜጎች ላይ የጉዞ ገደብ የሚጥል ረቂቅ እቅድ ማዘጋጀቷ ተሰማም። ዝርዝር ረቂቁ ሀገሮቹን በሦስት ክፍል የመደባቸው ሲሆን በመጀመሪያው ክፍል አስር ሀገሮች ተካተዋል። ኢራን፣ ሶሪያ፣ ኩባና ሰሜን ኮሪያን ጨምሮ የአስሩ ሀገራት ዜጎች ሙሉ በሙሉ ወደ አሜሪካ እንዳይገቡ ታግደዋል። የሶማሊያና የሱዳን እንዲሁም የሊቢያ ዜጎችም የቪዛ እገዳም ይጣልባቸዋል ነው የሚባለው። በሁለተኛው ክፍል የተመደቡት አምስት ሀገሮች ኤርትራም፣ ሄይቲ፣ ላኦስ፣ ማይናማርና የደቡብ ሱዳን ዜጎች ከፊል እገዳ የተጣለባቸው ሲሆን የቱሪስት የተማሪዎችና ሌሎች የስደተኞች ቪዛ አያገኙም ይላል ረቂቁ። ዲሞክራሲያዊት ኮንጎ፣ ዚምባብዌ፣ ላይቤሪያም፣ ካሜሩን፣ ቻድና ፓኪስታንን ጨምሮ በደረጃ 3 26 ሀገራት ዜጎች የተመደቡ ሲሆን በ60 ቀናት ውስጥ የሀገራቱ መንግስታት አንዳንድ ማስተካከያዎች ካላደረጉ ከፊል የቪዛ እገዳም እንደሚጣልባቸው ተመልክቷል። ፕሬዚዳንት ዶናልድ ትራምፕ ለአሜሪካ ጸጥታ አስጊ ናቸው የሚባሉ ሀገሮች ዜጎችን አሜሪካ ከመግባት እንደሚያግዱ በተደጋጋሚ መዛታቸው ይታወቃል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ዩክሬንን ለመደገፍ የመሰረቱት ጥምረት ወደ ተግባር እየገባ ነው አሉ። ከጥምረቱ አባላት ጋር በቪዲዮ ባካሄዱት ጉባኤ የጥምረቱ ዓላማም በዩክሬን እንዲያም ሲል በአውሮፓ ፀጥታና ዘላቂ ሰላም ማምጣት ነው ብለዋል። ከአውሮፓ ሕብረት ከአውስትራሊያና ከኒውዚላንድ ጋር በተመሰረተው የጋራ ጥምረት እንቅስቃሴ አሁን ሩሲያ ላይ ከፍተኛ ጫና ማሳደር እንደሚገባ የገለጹት ጠቅላይ ሚኒስትሩ ባዶ ቃላት ሳይሆን ተጨባጭ እርምጃ እንዲወሰድ አሳስበዋል። የጠመንጃ ላንቃ ሊዘጋ የግድ እንደሆነ፣ የጥምረቱ ሀገራት ወታደራዊ መሪዎች ወደ ስራ ለመግባት በሚያስችሉ ጉዳዮች ላይ ለመነጋገር የፊታችን ሐሙስ እንደሚሰበሰቡ ገልጸዋል። ጠቅላይ ሚኒስትሩም የዩክሬን ፕሬዝዳንት ዜሌንስኪም በሩሲያ ላይ ጫና እንዲደረግ ጥሪ አቅርበዋል። ሰላም ያለምንም ቅድመ ሁኔታ ሊጀምር ይገባል ያሉት ዘሌንስኪ ሩሲያ ካልፈለገች አስገዳጅ እርምጃዎች ተግባራዊ ሊሆኑ የግድ ነው ሲሉ አስገንዝበዋል። የጥምረቱን አባል ሀገራት ጉባኤ የተካፈሉት ዘሌንስኪ ተኩስ አቁም እንዳይደረግ ሩሲያም እየተከላከለች ነው በማለት ከሰዋል። ዩክሬን የተቀበለችውን የ30 ቀናት ተኩስ አቁም በተመለከተም ሩሲያ ዝምታን የመረጠች ሲሆን አንድ ባለስልጣኗ ጊዜያዊ ተኩስ አቁም ለዩክሬን ጦር ኃይል ትንፋሽ ከመስጠት ባለፈ ምንም ፋይዳ የለውም የሚል አስተያየት ሰጥተዋል። ፕሬዝዳንት ዜሌንስኪ በኤክስ ገጻቸው ባሰፈሩት ጽሑፍ ጦርነቱ የሞስኮ ነው ከሶስት ዓመት በላይ የዘለቀ ውጊያና ውድመት ያስከተለ ወረራም። ይህንን ጦርነት ለማስቆም ደግሞ ወሬ ሳይሆን ተጨባጭ እርምጃ ሊወሰድ ይገባል ብለዋል። የጸጥታና የደህንነት ዋስትና ሰላም እንዲጸናና ዘላቂነት እንዲኖረው ወሳኝ መሆኑንም አመልክተዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ በበኩላቸው ሀገራቸው ከዩክሬን ጎን በጽናት እንደምትቆም አረጋግጠዋል። የዩክሬን ጦርነት ዓለም አቀፉን ሕግ እየፈተነ ነው ብለዋል ጠቅላይ ሚኒስትሩ። የጋዛን ተኩስ አቁም ለማራዘም የተካሄደው ንግግር ያለ ስምምነት መበተኑን አንድ የፍልስጤም ባለሥልጣን አስታወቁ። ስማቸው እንዳይጠቀስ የፈለጉ የፍልስጤም ባለስልጣን ለቢቢሲ እንደገለጹት ሐማስ እናም እስራኤል በአሜሪካ በቀረበው ሐሳብ በተመለከቱ ቁልፍ ጉዳዮች ላይ ሳይስማሙ ቀርተዋል። እናም በኳታር የተካሄደው ቀጥተኛ ያልሆነ ንግግር ያለ ውጤት አብቅቷል። ሐማስ ተፈጻሚነት የሌላቸውን ጥያቄዎች በማቅረብ ንግግሩ እንዳይሳካ አድርጓል ስትል አሜሪካ ወቅሳለች። እስከ መጪው ሚያዝያ ተኩስ አቁም እንዲራዘም በአሜሪካ ልዩ ልዑክ ስቲቭ ዊትኮፍ የቀረበውን ሐሳብ ሐማስ ለምን እንዳልተቀበለው በዝርዝር የተባለ የለም። ሐማስ ድርድሩ መክሸፉን ሲገልጽ፣ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ቀደም ሲል በአሜሪካ የቀረበውን የተኩስ አቁም ሐሳብ መቀበሉን ገልጧል። እስራኤልና ሐማስ በሦስት ምዕራፍ የተከፈለ የተኩስ አቆም ስምምነት ባለፈው ጥር መድረሳቸው የሚታወስ ሲሆን በመጀመሪያው ዙር ሐማስ 25 የእስራኤል ታጋቾች ሲለቅ እስራኤል 1800 የፍልስጤም እስረኞች ፈታለች። በሁለተኛው ዙር ቀሪ ታጋቾችና ተጨማሪ የፍልስጤም እስረኞች ለመልቀቅ ከመግባባት ቢደርሱም ቁጥሩን በተመለከተም ሳይስማሙ ቀርተዋል። የእስራኤል ወታደሮች ከጋዛ በሚወጡበት ሁኔታ ላይም ከስምምነት አለመድረሳቸው ይታወቃል። ማዕከላዊና ደቡባዊ አሜሪካ በከባድ አውሎ ነፋስ መመታቱ ተነገረ። በሚዙሪ ብቻ በጥቂቱ አስር ሰዎች መሞታቸው ሲነገር፣ ተመሳሳይ የከፋ አውሎ ነፋስ ሊከሰት ስለሚችል ነዋሪዎች ጥንቃቄ እንዲያደርጉ መልእክት ተላልፏል። ባውሎ ንፋሱ በተመቱት ቴክሳስና ኦክላሆማ ግዛቶችም ከፍተኛ የንብረት ውድመትና የደን ቃጠሎ መድረሱ ይነገራል። እስካሁን በተገኘ መረጃም በኦክላሆማ ብቻም ከ270 ሄክታር በላይ ደን መቃጠሉን ዘገቦች አመልክተዋል። የሚሲሲፒ ግዛትም በከፍተኛ ተጠንቀቅ ላይ ይገኛል ነው የሚባለው። በመጨረሻም የእንግሊዝ ፕሪምየር ሊግ ጨዋታዎች ዛሬም ቀጥለው ተካሂደዋል። ምሽቱን አምስት ጨዋታዎች የተካሄዱ ሲሆን ማንቸስተር ሲቲ ዛሬም ድል አልቀናውም። ከብራይተን ሁለት ለሁለት በሆነ አቻ ውጤት ሲጨርስ ወልቭስ ሳውዝሃምተንን ሁለት ለአንድ አሸንፏል። ነገ እሁድ ከሚጠበቁ ጨዋታዎች መካከል የአርሴናልና የቼልሲ ቀን አስር ሰዓት ተኩል ይካሄዳል። ፕሪምየር ሊጉን ሊቨርፑል በ70 ነጥብ ሲመራም አርሴናል በ55 እና ኖቲንጋም ፎረስት በ54 ነጥብ ይከተላሉ። ማንቸስተር ሲቲ በ48 ነጥብ አምስተኛ ደረጃን ይዟል። ይህ አዋዜ ነው። አራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ሊያውም በቅናሽ በ900ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ። ስንዶ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ መቶ ካሬ ድረስ ይዘንልዎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ። በዓለም ከተማዋ ዱባይ በጾምና በፍስክ ምግቦቹ የሚታወቀው ኩቺና መሶብ ኢትዮጵያ ሬስቶራንት ጣዕምና ዝናውን ይዞ እነሆ አዲስ አበባ መጣ። ኩቺና መሶብ ሬስቶራንትና ኬተሪንግ ተመረቀ። ኩችና መሶብ ሬስቶራንትና ኬተሪንግ በቤቱ የሚስተናገዱበትን የጾምና የፍስክ ማለፊያ ምግቦችን ለሰርግ፣ ለእዝን ቤቶች፣ ለመሳሰሉ በርካታ እንግዶች ለሚያስተናግዱ ዝግጅቶች በትዕዛዝ አጣፍጦ ያዘጋጃል ያቀርባልም። እነሆ የዓብይ ጾምን ምክንያት በማድረግ ያቀረብነውን ልዩ ጣዕም የጾም ቡፌ በደስታ ይታደሙ። የጣዕሙና የመስተንግዶ እርካታው ቤተኛ ደንበኛችን ያደርጎታል። ዱባያውያን ያጨበጨቡለት ሰራዊትና አገልግሎታችንን አሁን ኢትዮጵያውያን እንዲመሰክሩለት ተጋብዘዋል። አድራሻችን በቦሌ ትምህርት ቤትና አደይ አበባ ስታዲየም መካከል ከሚገኘው የመጀመሪያው ትራፊክ መብራት ወደ ግራ በሚወስደው አዲሱ መንገድ ገባ ብሎ ከኦሮሚያ ባንክ ቀጥሎ ይገኛል። ኩቺና መሶብ ሬስቶራንትና ኬተሪንግ ይምጡ።